አደረገች በቃ እያጋጥማል። ይህ ፋይል ለእኔ ምን እንደሆነ ታውቂያለሽ? የአባትን ንብረት የያዘ ፋይል እኮ ነው። ቆይ ምን ያክል እንደሚያስፈልገኝ የነገርኩሽ አልነበረ? ቆይ ሌላ ሀሳብ አለሽ? ይቅርታ እዛ፣ ይቅርታሽን ይዘሽ ልግቢ። ኤላ አሪፍ እንዲዛት ነገራት። አንቺ ነሽ የልብ ልብ እየሰጠሻል፣ እንዲህ ንብረተች እንደዚህ እንድታረግ የምታረግት ለሊ ኤላ እውነቱን ነው። እኔ ኔ ስደናበር እንደዚህ ያደረግኩት ይላ ላደረግክልኝ ነገር በሙሉ በጣም አመሰግናለሁ። ግን አንተ ብቻ አይደለም። እኔም ሰው መለማመጥ ይሰለቸኛል። አሁን ከዚህ ቤት መውጣት ይኖርብኛል። እንዴ አዴ ምን እያልሽ ነው? ሌሊዬ ይህኔ መልካመት ይህኔ ደግ ሀሳቢ በጣም ነው የማመሰግነው። ፈጣሪ ውለታሽን ይክፈልሽ። ኤላ ይህ ሁሉ እኮ አንተ ጥፋት ነው። ሲጀመር እዚህ ጋር ማድረግ አልነበረብህም። አሁን ስትመጣ ይቅርታ ጠይቃታለሁ። አደይ በጣም ይቅርታ። አንተ ስሜታዊ ሆኜ ነው። አንተ ምንም አላደረግህም። እንደውም ቤት ስላስገባኝ እኔ ነኝ መመስገን ያለብኝ። አደይ ምን እያደረግሽ ነው? እናቴ ጋር ክፍለ ሀገር ነ የምርሽማሁ ብቸኛ ዘመዴ እናቴ ብቻ ናት። እዚህ ሁሉም ነገር ስልችት ብሎኛል። በቃ መሄዳለሽ ብቻ ያቺ ፍቅር ከቤት እያሯሯጠች አስወጣችኝ እንዳትኝ ብቻ ባልተረጋገጠ ወሬ እንደዚህ ማሯት አልነበረብሽም። ለወንድሜ ከዚህ በኋላ በእናንተ ሴራ ምንም ነገር እንዳያደርግ እየነገርኩት ነበር። ምንድን ነው የምታወሪው ደግሞ? የለንስታውልሽንአውላማራሽ አንቺ ደግሞ የመጣልሽ አታውልሽ እሱ አንተን አይመለከትም። ድጋሚ ግን እቤቴም ሆነ ሌላ ጠገብ እንዳደርስ እሺ እንደ እግዚአብሔር ይውናት እንጂ አባቷ የሌለ ኃይለኛ ሰው ታውቃለህ። ኃይለኛ ሰው ከዚህ በላይ ምን ልታደርጉ ነው? ባዶ ቤት ውስጥ አንቺና እሱ ብቻ ምን ታደርጋላችሁ? ቆይ እንዴ ብንቂ ነው ሰራተኛ ልታደርጊኝ ስብሹ የኔና የባርኮት ሰራተኛ መሆን ቢበዛብሽ እንጂ አያንስብሽ። ካልተሰማሽ ድገምልሽ ውጪ ፍቅር። ዴቭ ልቀቃት እንጂ። ዴቭ እኔ ምንም ማውቀው ነገር የለም ነሆን ነው መንገድ ላግኝቶ ይነገረኝ። ትሰሚያለሽ? የኔ ስሜት አንቺ መጮቻለ። ሁለተኛ ስለ አዳይ ክፉ ነገር ታወሪና ጋለሻለሁ። ይቅርታ ዴቭ፣ ይሄ ሁሉ የኔ ጥፋት ነው። በቃ ዴቭ፣ እኔ አወራታለሁ፣ አንተ ውጣ። ሄላሙት እኔ ምንም አልቆ ነገር የለም እና ሁሉ ባይነቻለሁ ብሎ ነገረኝ። ቢሆንም ቤዛ፣ ባልተረጋገጠ ነገር እንደዚህ ማድረግ አልነበረብሽም። በአንቺ የተሳሳተ ወሬ ልጆቹን አጣላሻችሁ። እሺ እኔ ምን ላድርግ? እኔ እኮ ዴቭን የጠቀምኩት መስሎኝ ነበር እንደዚህ ያደረግኩት። ቢሆንም ቤዛ ባልተረጋገጠ ወሬ እንደዚህ ማውራት አልነበረብኝ። ሰላም ሰላም፣ ጤና ይስጥልን። ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዙ ዝ ይበልልኝ። ሰራተኛዋ አዳይ ክፍል 58 ይዤላችሁ ቀርቢያለሁ። በባለፈ ሳምንት እንዳየን ከሆነ አዳይ ከቤት ተባረራ ነበረ። ነገር ግን ያልታሰበ ነገር አባቷ ደላላ ቦታ በሄደችበትን ከአባቷ አባቷ ስታይ ከአባቷና አመልታ ሰላም ትታያለች። ከሌላም ቤትንም ይላን አባርዋታል። አዳይ በአሁን ሰዓት ጭንቅ ላይ ናት። ወደ እናቴ ክፍል ሀገር ሄዳለሁ ብላ ከቤት ወጣለች። በቀጣይስ ምን እንደሚሆን ምን እንደሚፈጠር ምን እንደሚከሰት አብረን እናያለን ማለት ነው። እዚህ ጋር ደግሞ በምስሉ ላይ ቤዛን ውሸት አውርታ ነበረ። ኤላ ደግሞ ባልተረጋገጠ ወሬ እንደዚህ መውራት አነበረ ብሽ፣ ልጆችን እስኪያቸው ዛሬ አዳይ የት ነው ያለችው? በቀንሺ ልሂድና አዳይ ይቅታል ጠይቄ ልመልሳት እያለች አዳይ የታለች አሁን ይላታል ኤላ። ቤዛ ግዴታ አዳይ መመለስ አለብሽ። ቆይ አዳይ እናንተ ቤት አልመጣችም ላ? አልመጣችም ይላል የላም። እስካሁን የሆነ ሰው ቤት ግርታ ይሆናል። ቤዛ ምንም ትክክል ነገር አልሰራሽም ይላታል። በጣም ትክክል በጣም ትልቅ ጥፋት ነው ያጠፋሽው ይላታል። የላም በጣም ተናደው ወጥቷል። ቤዛም ኡፍ ወይኔ ምን አድርጌ ያለው እያለች አድርገዋለች፣ በሐሳብ እጭልጥ ትገኛለች። እዚህ ጋር ደግሞ ናኦልና ሊሊን እንግዲህ ቤቷ መጥቶ ይቅርታ፣ ናኦል አሁን አዘጋጅልሃለው መቼም መጪም ካደ የሚበልጥ ሙያ የለሽም፣ ቢሆንም ቢሆን እቀምስልሽ አለው አዳይ ላይማ ሚደርስ ሙያ ሞያ እንዴት ይኖረኛል ብለካል? አዳይ እኮ በጣም ጎበዝ ልጅ ናት። ዛሬ ገና አንቺ ተመለከትኩን ጓደኛ ከኔ ትበልጫለሽ ብሎ ኤላን ያሞግሳታል። የአዳይና የሌሊ ዛሬ እንዴት መጣ? ሊዱ አዳይ ጋር እንዳለች ስለማያስገባኝ አንቺ ጋር ብመጣ ይሻላል ብዬ ወደ አንቺ መጣው። ቆይ አሁን ምግብ ልስላለህና ቆይ ውጡ። እኔ እና ኤላ ብዙ ነገር አለን ለም ቆይ ትወጅዋለሽ። ቆይ ምን አይነት ጥያቄ ነው? ከላ ውጪ እዚህ በዚህ ምድር ላይ ማን አለኝ? እሱ እኮ ነው የሚልሽ። ከእሱ ውጪ ሌላ አማራጭ ስለሌለሽ ነው እንጂ እሱ ፍቅረኛሽ አይደለም። ጉረኛ ነገር ነው በቃ። የላ ያለኝ ፍቅር ከልጅነቴ ጀምሮ አሁን የሚለውም በህይወቴ ላይ አለኝ የሚለው ሰውም እሱ ነው። አንተ ወደ እትከውም፣ ወደ እትከው እሱን እኔ ከወደ እትከኝ እሱ ማክበር አለብህ። ትለዋለች ለምለም ኳ እሺ እሺ አሁን ምትል ነገር ከሌለ ውጣ ታዲያ ውጣ። ላይ ስትለው እንዴ፣ ከኮ እንደዚህ አይባልም አዳይ። ከአሁን በኋላ ማግኘት አልችልም። የሰው ቤት ገብታለች። የምርሽ ነው እንዴ? ለምን ቆይ እቺ ፍቅር ናታ፣ እንደዚህ ያደረገቻት አዳይ ራሷ ናት ያ ቤት አልሆነኝም ብላ ዋስና ያወጣችው። ቆይ ሊሊ፣ ስንት ነገር እንሰራለን ብላ ከተነጋገን በኋላ እንዴት ነው ተመልሳ ሰራተኛ የሆነችው? የውልህና አውል አዳይ ከመምጣቷ በፊት ብዙ ነገር፣ ካንሰር አዳይ ብቻዋን አትችልም። አዳይ ለራሷ ብቻ አይደለም የምትኖረው ለእናቷም ጭምር ነው የምትኖረው። በዛ ላይ አባቷ የሌላ ሰው ካደርኮች ያለ ይፈልጋታል። አዳይ ንጹሕ ልብስ ስላላትና በፈጣሪ እርዳታ ስላለባት ናት እንጂ ብዙ ችግሮችን አለባት። አዎ አዳይ በጣም በጣም ብዙ ችግሮች አለባት። ስትታይ ምንም ችግር ያለባት አትመስልም። እሱቶ ሌላ ጊዜ እናወራለን፣ ግን ከይቅርታ ገና ኦልድ ምን እዚህ ቤት በትመጣ ደስ ይለኝ ነበረ። እንዴ? ለምን ቆይ፣ እንደዚህ ይባላል? እንዴ ላታናውልም። የላ የሚያስከፋን ነገር ከሆነ ምንም ነገር ቢቀር ይሻላል። ጓደኛ ሊኖርሽ አይፈልግም እንዴ? የሴት ጓደኛ ቢሆን እኮ ኖርማል ነው፣ ግን የወንድ ኖርማል ሲሆን እሱ ነው ችግሩ። ቆይ፣ ሊዱ የእሱ ምኑ ናት? ምኑም አይደለችም። እርግጠኛ ነሽ እንዴ? አው ምን ነው ይላል ሊዱ እንግዲህ ኤላስ ስትል አንድ ቀን ሙላማት የስጋ ዘመድ ካላቸው ብዬ ነው። አይ ምንም ነገር የላቸውም። ሊዱ ያይችው ነገር ሁሉ ያምራታል። ምናልባት ኤላስ ስለምትፈልገው ይሆናል እንጂ ሌላ ምንም ነገር የላቸውም። ቆይ አንቺ ኤላስዋን እንደማይፈልጋት በምን እርግጠኛ ነሽ? ናኦል ከዚህ በላይ በናወራ መልካም ነው፣ ብትወጣ ጥሩ ነው። ሴቶቹ እኮ ለዚህ ነው የምትደብሩኝ ማለት። አዳይን አታያትም? የኔ ትሁት እስኪ ሊዱን ተመልካቻት። ፈተናቸው አንቺ ገና ለገና ፍቅ ፍቅረኛ የሰማል ሰማ ሰቀቀ ነው ሴቶችን ፍቅረኛ ሲኖራችሁ ሰቀቀ ነው የምታደርጉት። መከረታሳ ያላቸው ናኦል፣ አንተ አዳይን ስለምትወድህና ስለምታከብርህ ነው እንጂ እዚህ መምጣት አግባብ አልነበረም። አሁን ውጣልኝ። እሺ፣ የተከበሩ እወጣለሁ ይላል። ናኦልም ቻው ትለዋለች። ለምለም፣ ታውቂያለሽ? ግን እንደመጣው አላውቅም። አንቺን እንደ አንድ የምርት የነሽ ነበር ማስቦ። ለዛ ነው በድፍረት ቤትሽን የመጣሁት። ግን ተሳስቼ ያለው ሰው ከሰው ይለያ ያለካ ብሎ ናኦልን በጣም ተናዶ እየወጣ እያለ ሌሊን በጣም ተንትና አስከፈሁት። ወይኔ ምን አደርግ ያለው ያለች፣ ተመለስ ያለች፣ ብጠራውም አልሰማም ማለት ነው። ከዛ አዳይን አባቷን እንግዲህ ደላላ ቦታ በሄደችበት አገኝቷት ያሳደዳት ያለ እሷ በሩጫውን የሮጠች እንግዲህ ትገኛለች ማለት ነው። እየሮጠችና እንደ ኪንጎ እዚያ ሰፈር ደረሰችና ከዛ በኋላ አንድ የሆነ ቦታ ጥላላ ቦታ ገብታ እፉ ብላ የሮጠች እፉ የሴት ትንፋሿን አውጥታ ወይኔ አሁን መከራዬ ነው። አሁን ወዴት ነው የሚሄደው? ወዴትስ ነው ሄደው? እያለች እንግዲህ እያሰበች ትገኛለች። ከዛ ቆም ብላ እያሰበች፣ ወይኔ ምን ይሻለኛል? ወዴት ነው መገባ? አሁንስ እንዴት ነው የምሄደው? እናንተ የደረሽልኝ፣ አሁንስ ምን ውስጥ ነው መገባው? እያለች እየሮጠች ትገኛለች። እዚህ ጋ ደግሞ ሊዲያ እና ዴቭን አንድ ላይ ቁጭ ብሎ ነበረ። ሊዲያ እየዘፈነች ነበረ። ዴቭን ሰማ ኤልፎንም ነጠቅ አርጎ ወሰድባት እና ዝም በይ ይላታል። ኦፊዴ አሁን አዳይ የለችም። በቃ ከአንተ ጋር ማንም ሰው ማውራት አይችልም። እንዴ ቆይ መጀመሪያ ነበረ ከዚች ከቤዛና ከፍቅር ከምታበራት መጀመሪያ ነበረ ማሰብ የነበረብህ። መታቂ ነገር አታውሪ፣ እኔ አዳይ ሂጂ አላልኳትም። አንተ ባትላትስ ፍቅር አንተ ተጠቅማ አይደለም እንዴ አዳይ አባረረቻት። አሁን ምንድን ነው ማደርገው? አሁን ምንም አዘጋት አትችልም ኢላ ትለዋለች። ከዚያ በኋላ ፍቅርና ሴጣን ሰምተህ ነገሮች ሁሉ በታደርግሽ ነበረ ትለዋለች ከዛ በኋላ፣ ፍቅር ትመጣና ስሜ ስትጠሪ ሰማሁ ሊበል እንግዲህ ሰማሁሽ እንዲህ ያማሽኝ ነው። አይ ጆሮሽ ነው ትላለች። ዱም አይ ጆሮ ያደለም ሰምቼሽ አለው። ያማሽኝ ነበረ። አዎ ምን ታመጫለሽ? ያማሁሽ ነበረ። ለወንድሜ ከዚህ በኋላ በእናንተ ሴራ ምንም እንዳያደርግ ነገርኩት ነበረ። ነበረ ምንድን ነው የምታወሪም? ዴቭ አመንከት እንዴ? እኔ ፍቅር ላወራሽ አልፈልግም። ሙጭልኝ እናት ዴቭዬ ሙትልኝ። እኔ ምን ያደረኩት ነገር የለም። እማዬ ናት ሁሉም ነገር የወሰነችው ፍቅር አትዋሺ እናትሽ አይደለችም አንቺ ነሽ አንቺ ባወራሽው ውሸት እኮ ነው አንቺ ቆይ ምን አይነት አቃጣሪ ነሽ ነሽ አንቺ ነው ኦልጋ ድረሽ ከመጣሽ በኋላ ምላስሽ ረዘመ ምንም ዋጋ በሌለው ነገር አትጨቃጨቁ ፍቅር አፍሽን ሞተሽ እንደዚህ አትጨቃጨቂ ቢያንስ እኮ ጥፋትሽን እመኚ ተዋት ወንድሜ በግድ ሰው ካልወደደኝ ማለት ይደረጋል እንዴ በቃ ወንድሜን አይፈልግሽም ለምን እዚያ ሄደሽ ቢጤሽን አትፈልጊም ሊዱ አፈሽና ትክፈቺ እውነቱ ሲነገርሽ ማ እንደዚህ ትጨረጨራለሽ። ውሸታም ትላለህ። ከዛ በኋላ ፍቅርን ትመጣና የሊዲያ አንገት ስታልቅ ዴቭን፣ ፍቅር ምን ያደረግሽ ነው ምንም ትበልሽ ምንም። ሁለተኛ እህቴ ላይ እጅሽን ስታነሺ ወይም ስትናገሪያት እንዳልሰማ። አዳይም ላይ ያደረግሽው ይበቃሻል። ከዛ ሊዱን እኔን ነክሽ ፍቅር፣ ቆየ የሰራልሽ አለው ሊዱ ታይባክሽ እናንተ እኮ ትልልቅ ልጆች ናቸው። ቆይ ለምንድን ነው ሁሉም ትጨቃጨቁ? ትሰሙኛላችሁ ሁለተኛ ትጨቃጨቁ እንዳልሰማ ብሎ ከዛ ዴቭን ቤቱን ለቆላችሁ ይወጣል። ፍቅር ዴቭን ተማምነሽ ነው እንዴ አንቺ እንደዚህም ተጨናንቂኝ? አሁን ማን እንደሚያደንሽ እና ያለን ያለች ፍቅርን የሊዲያን ፀጉሯን ይቦጨጨቃቻት ያለ ኤላ ይመጣል። ምንሽን ነው ያመመሽ? የቱ ጋር ነው ያለች ፍቅርንም እንግዲህ የሊዲያን ያሳበደቻት ትገኛለች

ነውስ ከመቼ ወዲያ ነው ሊዱ ያንተ ውሸማ የሆነችው? ፍቅር ተሳሳትኮ እንዴ? አዎ ተሳስተሻል። የሚያምሽ ከሆነ ሂጅና ታከሚ። ትሰሚኛለሽ? ፍቅር እኔ ባርኮት ወይም ዴቭ አይደለሁም ከኔ ጋር ባተሰፋጭ ይሻልሻል። እሱማ አንተን አክብሬ ነው ድርሽ ብያለ አቅም ነበረ፣ ግን የሊዱ ደረባለሁ ምትል ከሆነ አሳይሃለሁ ብላ ጠብቅ ብላ ሊዱን የለን ትእዛት በትና ትወጣለች። ልጅ ናትና እያለች እች ልጅ ቆይ ምን ሆነች ነው እንደዚህ የጠገበችው ብላ ብላ እኔ ላይ ነው እንዴ እንደዚህ ናት የላዬ፣ ሁሌም አንተና ባርኮት ፊት ያስመሰለች ትገኛለች። ምን ዋጋ ጋጠወጥ ናት። ትናንትና ያደገች ልጅ ዛሬ እኔ ነኝ ወይ እኔ ኤላ ኤላል። በጣም ተናዷል ማለት ነው። ይሁናት። ይደናነሽ አልጎዳችም። ዛሬ የነበረን ቆይታ በዚሁም አበቃለን። በቀ በቀጣይ እስከምን ገና እንደራስ ጋር ሰምቱ። ሰላም ለሀገራችን ሰላም ለህዝባችን ያልኩኝ በዚሁም አበቃለሁ። ይል ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ ማድረግ ቤተሰብ ትሆኑ